በካሬ 48 ሺህ ብር እንደዚሁም ደግሞ ሙሉ አንድ ቤት ሙሉ ክፍያ መክፈል የሚችል ሰው በ4 ሚሊዮን 700 ሺህ ብር ብቻ ቤቶችን እናስረክባለን ማለት ነው። ከክፍያ ጋር የማይገናኝ 4 ሺህ ካሬ ሜትር የሚሆን ግሪን ኤሪያ አዘጋጅቷል። ሁሉም ቤቶች በሁለቱም አቅጣጫ የፀሐይ ብርሃን እንዲያገኙ ይረዳዋል ማለት ነው። የመጀመሪያው በኢትዮጵያ ብር ነው። ምንም ዶላር መጨመር መቀነስ ሊያሳስበን አይገባም። ሁለተኛው ደግሞ ኮምፓውንድ መሆኑ ከዚህ በፊትም እንደዚሁ ለመግለጽ ሞክረናል ማለት ነው። ሰላም ውድ የኑሮ በሸገር ተመልካቾቻችን፣ እንደምታውቁት እንግዲህ እስከ ዛሬ ድረስ በኑሮ በሸገር በርካታ የሚባሉ ሪል እስቴቶችን አይተናል። ዛሬ ግን ቅናሽ የሚባል ዋጋን ይዞ የመጣ ማለትም በካሬ በ48 ሺህ ብር ብቻ የመኖሪያ ቤትን እየገነባ የሚገኝ ሪል ስቴት ተገኝቻለሁ። ሪል ስቴቱ ማን ነው? ምን አይነት የቤት አማራጮች አሉ? የሚሉትን ውስጥ ገብቼ የምጠይቅ ይሆናል። እኔ ኖሃሚ ነኝ። ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ። እንዴት ዋላችሁ? ሰላም፣ እንዴት ሰላም ነው? እግዚአብሔር ይመስገን። ኖሃሚ እባላለሁ። በቅድሚያ እስቲ ራስሽን አስተዋውቂ። መልካም፣ ሺህ ኤሚ እባላለሁ። የሞን ሪል ስቴት የሽያጭ አማካሪ ነኝ። እሺ ዛሬ እንግዲህ ሞን ሪል ስቴት የተገኘሁበት ዋነኛው ምክንያት ሞን ሪል ስቴት ዝቅተኛ በሚባል ዋጋ ማለትም በካሬ በ48 ሺህ ብር ብቻ የመኖሪያ ቤት እየገነባ እንደሆነ ሰምቼ ነው። እና እስኪ ስለሱ በደንብ አጫዎች። መልካም፣ እውነት ነው። ይሄ ማለት የፕሮሞሽናል ዋጋ ነው። ለጥቂት ቤቶች ነው ይሄን ያወጣ ነው። አልተሳሳስሽም። እውነት ነው። በካሬ 48 ሺህ ብር እንደዚህም ደግሞ ሙሉ አንድ ቤት ሙሉ ክፍያ መክፈል የሚችል ሰው በ4 ሚሊዮን 700 ሺህ ብር ብቻ ቤቶችን እናስረክባለን ማለት ነው። ስለዚህ የፕሮሞሽናል ዋጋ ነው። ስቲ ሞን ሪልስቴት እየጀመረ ስለሆነ ይሄንን ልዩ ቅናሽ አዘጋጅተው ነው ማለት ነው። በሚገባ አዎ፣ ለጥቂት ቤቶች ነው፣ ለጥቂት ቀናቶች ነው ይሄንን ያወጣ ነው። እንደመኞቻችን ይሄን እድል እንዲጠቀሙም በዛውም መልክቱ እንድትነግሩልን ብለን ነው። እሺ እንነግራለን። እሺ ኤሚ፣ እንግዲህ የሞን ሪልስቴት ሳይት የት ነው የሚገኘው? ምን አይነት የቤት አማራጮችስ እየገነባችሁ ነው? መልካም እንግዲህ ሞዴሉን እያሳየሁሽ ብገልጽልሽ ይሻላል።

ሳይታችን ሞን ሪልስቴት የሚገኘው በመሀል አየር ጤና ላይ ነው። በመሀል አየር ጤና ላይ ወደ ቤተልና አለም ባንክ በሚወስደው መንገዳችን ላይ ይሆናል ማለት ነው። ይሄ ሳይታችን ኮምፓውንድ ነው። እዚህ ኮምፓውንድ ውስጥ ደግሞ ሁለት አይነት አፓርትመንቶች ይኖራሉ ማለት ነው። ጂ ፕላስ 14ና ጂ ፕላስ 19 የሚባሉ ሁለት አምስት ብሎኮች ይኖራሉ ማለት ነው። ሁለቶቹ ጂ ፕላስ 19 የሚባሉት ሚክስድ አፓርትመንቶች ናቸው። እነዚህ ሚክስድ አፓርትመንቶቹ ምንድነው ከግራውንድ እስከ አራተኛ የሚሆኑ የንግድ ሱቆች ያላቸው ይሆናሉ። ሌሎቹ ደግሞ ሙሉ በሙሉ መኖሪያ አፓርታማዎች ናቸው ማለት ነው። ሁሉም የየራሳቸው ፓርኪንግ አላቸው። ያ ማለት ሁለት ቤዝመንት ያላቸው ይሆናሉ። ሁሉም አፓርትመንት እንትን አላቸው የራሳቸው የሆነ ፓርኪንግ አላቸው። እንደምታዩት ደግሞ ቴራስ የሁሉም የራሳቸው የሆነ ቴራስ አላቸው። ያ ማለት ማንኛውም መረል ስቴት ላይ የምናገኘው ቴራስ አለው ግን ሞንርል ስቴት ላይ ለየት የሚያደርገው ምንድነው? ከነሱ ከውድ ደንበኞቻችን የማይካተት ሞነረል ስቴት ብቻውን ከምንም ጋር ማለት ከክፍያ ጋር የማይገናኝ አራት ሺ ካሬ ሜትር የሚሆን ግሪን ኤሪያ አዘጋጅቷል ማለት ነው። ያ ማለት ምንም ብሎኮቹ የመጠባበቅም ሆነ በጣም የተጠባበቀ ብሎኮች አይኖሩም። ያ ማለት ይሄ ለምን ይጠቅመዋል? ሁሉም ቤቶች በሁለቱም አቅጣጫ የፀሐይ ብርሃን እንዲያገኙ ይረዳዋል ማለት ነው። ስለዚህ ሁሉም ቤቶች የፀሐይ ብርሃን የሚያገኙ ይሆናል ማለት ነው። አዎ በመሀላቸው አራት ሺ የሚሆን ግሪን ኤሪያ አለ ማለት ነው። የስፖርት ማዘውተሪያ፣ የልጆች መጫወቻ፣ መዋኛ ገንዳዎች፣ ወጣቶች እንደዚሁም ልጆች ስፖርት የሚሰሩበት የተለያዩ እንደዚሁም ደግሞ እንደዚሁ እንደምታየው በጣም ሰፊ ነው። መኪና ከፓርኪንጉን በተጨማሪ ማቆም ቢፈልጉ ድንገት መውጣት ቢፈልጉ ቤዝመንት መግባት ባይፈልጉ እንደዚሁም ደግሞ ጋስት ቢኖራቸው እዚሁ ጋር መጠቀም የሚችሉበት አማራጭ ነው ያዘጋጀ፣ ነው ያ ማለት ኮምፓውንድ ስለሆነ ነው ይሄንን መጠቀም የምንችለው ማለት ነው። በጣም አሪፍ ነው ይሄ። አሁን ይሄ ምን ያህል አጠቃላይ ምን ያህል ካሬ ላይ ነው የተዘረጋው? አጠቃላይስ ወደ 8000 ካሬ ሜትር ላይ ያረፈ አፓርትመንት ነው። እንደምታየው እንግዲህ እንደ ሳይታችን ኮምፓውንድ ነው ይሄ። ኮምፓውንድ ሳይታችን ምንድነው፣ በአራቱም አቅጣጫ መንገዶች ያገናኙታል ማለት ነው። ይሄንኛ ወደ ቤተልና አለም ባንክ የሚወስደው ነው። ከታች በቦል የምንመጣበት ነው። ይሄኛው ደግሞ ከሜክሲኮ የምንመጣበት መንገዳችን ይሆናል ማለት ነው። እቺኛው መንገድ ደግሞ ወደ ለቡ የምታስኬደዋ መንገድ ትሆናለች ማለት ነው። የቀረውን ደግሞ አረፍ ብለን ሻይቡና እያለን ብናወራ የተሻለ ይሆናል ማለት ነው። ደስ ይለኛል። እሺ። እሺ፣ ኤሚ ቅድም እንግዲህ ከባለ አንድ እስከ ባለ 3 መኝታ ቤቶች እንዳሏችሁ ነግረሽ የነበረ እና ምን ያህል የካሬ አማራጮች አሏችሁ? ጥሩ፣ እንግዲህ ኖሃሚን፣ ከዚህ በፊት እንደገለጽኩልሽ ሞን ሪልስቴት ባለ አንድ መኝታ ከ97 ካሬ ጀምሮ ይኖረናል ማለት ነው። እንደዚሁም ባለ ሁለት መኝታ፣ ባለ 3 መኝታ፣ ባለ ሁለት መኝታዎችን ብናነሳ ከ104 ካሬ ጀምሮ እስከ 131 ካሬ ይኖረናል። ባለ ሶስት መኝታ ደግሞ ከ131 ካሬ እስከ 190 ካሬ የሚሆኑ አፓርትመንቶች አሉ። እነዚህ ላይ ምንድን ነው ሁሉም የሰራተኛ አሩም አላቸው፣ ቆንጆ እይታ ያላቸው ባልከኒ አለ፣ እንደዚሁም ደግሞ ስቶር አላቸው። ኦኬ፣ በጣም አሪፍ ነው። ኤሚ እንግዲህ ከባለ አንድ እስከ ባለ ሁለት፣ ባለ ሶስትም አላችሁ ማለት ነው። አሁን እንግዲህ እንደሚታወቀው ከተማችን ላይ ብዙ የሪል ስቴት አማራጮች አሉና ሞን ሪል ስቴትን ከሌሎች ሪል ስቴቶች ምን ይለየዋል? መልካም እንግዲህ ሞን ሪልስቴት ለየት ያደርግባቸው አምስት ዋና ዋና ነጥቦችን አነሳልሻለሁኝ የመጀመሪያው በኢትዮጵያ ብር ነው ምንም ዶላር መጨመር መቀነስ ሊያሳስበን አይገባም ሁለተኛው ደግሞ ኮምፓውንድድ መሆኑ ከዚህ በፊትም እንደዚሁ ለመግለጽ ሞክረናል ማለት ነው ኮምፓውንድድ መሆኑ ብዙ ጊዜ ኖትስ ያልተደረገ ነገር ነው ልጆች እንደዚሁም አረጋውያን እንደፈለጋቸው መጫወት መዝናናት ቢፈልጉ የትም መሄድ አይጠበቅባቸውም እዛው ግቢያቸው ውስጥ መዝናናት ይችላሉ ማለት ነው። እዛው ያ ማለት ኮሜርሻሉም እዛው አለ። እንደዚሁም ደግሞ እዛው እየኖሩ መጠቀም ይችላሉ መግዛትም ይችላሉ መሸጥም ይችላሉ፣ እዛው የሚኖሩ ደንበኞቻችን ማለት ነው። ሌላው ደግሞ ሶስተኛው አራት ሺ ካሬ ሜትር በነፃ እየተሰጠ ነው ማለት ነው። እነዚህ አምስት ብሎኮች ሲገነቡ እዚህ አራት ሺ ካሬ ሜትር ላይ መዋኛ ገንዳ እንደዚሁም የልጆች መጫወቻ፣ የስፖርት ማዘውተሪያ ቦታዎች በነፃነት መጠቀም ይችላሉ። ሌላው ደግሞ ሁሉም ቤቶች የፀሐይ ብርሃን ያገኛሉ። ያ ማለት አምስት ብሎኮች በመሀላቸው አራት ሺ ካሬ ሜትር በነፃ ተሰጠ ማለት፣ ፍሪ ሆነ ማለት በሁለቱም አቅጣጫ የፀሐይ ብርሃን ያገኛል። የማታም የጠዋት ማለት ነው። ሌላውና የመጨረሻው እንትን የሚያደርገው ለየት የሚያደርገው ነገር የእስላባችን ነው። ያ ማለት ፖስቴሽን ስላብ ነው የምንጠቀመው። ብዙውን ጊዜ ከዚህ በፊት አንዳንድ ህንፃዎች ላይ የምናየው አንዳንድ ችግሮች አሉ። ከላይ ያምርና ውስጥ ላይ ዲዛይን የሆነ ጊዜ ዲዛይን ማድረግ ብንፈልግ ዲዛይኑን እንደፈለገን መቀየር አንችልም ማለት ነው። ያ ማለት የስላቡ ችግር ነው። እንደዚሁም ደግሞ ኮለን ላይ ምናምን መሀል ላይ ግጥም ሊል ይችላል ወይ ሳሎናችን ላይ ወይ መኝታ ቤታችን ላይ ምናምን፣ እንደዚህ ያሉ ነገሮች ሞን ሪልስቴት ያስወግዳል ማለት ነው፣ ስላቡን ቆንጆ አድርጎ ፖስቴሽን ስላብ ስለሚጠቀም። እንደዚሁም ደግሞ ሌላ ጨመር ላድርግልሽ እና እንግዲህ እዚህ ሳይታችን ላይ አየር ጤና አደባባይ ሆነ ማለት በአራቱም አቅጣጫ የመንገዶች አክሰስ ይኖራሉ ማለት ነው። ወደ ቦሌ ብንሄድ ወደ ቤተል እና አለም ባንክ፣ እንደዚሁም ወደ ሜክሲኮ ብንሄድ ሁሉም መንገድ ሴንተር ላይ የሆነ እንደ ስሙ የእውነትም ጤናማ አየር ያለበት አየር ጤና ሳይታችን እንግዲህ የመጀመሪያውና ውቡ የሆነ መንደራችን ነው ማለት ነው። በጣም አሪፍ ነው። ኤሚ እንግዲህ ኮምፓውንድድ ነው ብለሽኛል። ሞን ሪል ስቴት ነገር ግን በመካከላቸው በቂ የሚባል ስፋት ስላለ ሁሉም ቤቶች የፀሐይ ብርሃንን ያገኛሉ። እንደገና ደግሞ ሰዎች ማስተካከል ቢፈልጉ ኮለናቸውን አንስተው እንደፈለጉ አድርገው ኢንቴሪየራቸውን መስራት ይችላሉ። ነው አደለ? በሚገባ እሱ ለየት ያደርገዋል። ከዚህ በፊት የተለመደ አይደለም። ያው የመጀመሪያነቱም ስለሆነ ምን የተለየ ነገር ይዞ መጣ ለሚለው ለህዝቡ ጥያቄ እንዳይፈጥ ቁጥር እሱን ነው ማለት ነው። ፖስት ስቴሽን ስላብ እንጠቀማለን። እንደዚህም ደግሞ በካሬ 48 ሺህ ብር። ይሄ እውነት የማስታወቂያ ዋጋ ነው። ለምን መሰለሽ ከዚህ እና ያለን ሪል ስቴቶችም ከዚህም ዞር ዞር ብለንም እያየንም ነው። በጣም ያው ዋጋቸው ይታወቃል። እስከ 200 እስከ 250 የሚደርስ ዋጋ ላይ ነው እያለን ያለነው። ምንም የተለየ ነገር የለውም። ያው ሞኖር ሴት የመጀመሪያ ያም ነው በማስታወቂያ ነው በማስታወቂያ ዋጋ ነው። እንደዚሁም ደግሞ ለጥቂት ቤቶች ብቻ ነው። በዚህ ይቀጥላል ማለት አይደለም። መግዛት ቢፈልጉ አንዳንድ ደንበኞቻችን ቀደም ብለው ቦታ ቢያስይዙ፣ ለጥቂት ቤቶች ብቻ ስለሆነ የወጣው፣ ስለዚህ ደንበኞች ቶሎ ብለው የዚህ ድል ተጠቃሚ ሆኑ ያልሽ ነው። እሺ ኤሚ ዋጋችሁና የአከፋፈል ሂደታችሁ ምን ይመስላል? መልካም እንግዲህ ዋጋቸውን ብናይ በጣም ፌር በሆነ ከዚህ በፊት ለመግለጽ እንደሞከርኩት በጣም ፌር በሆነ በማስታወቂያ ዋጋ ነው እንግዲህ ሞን ሪልስቴት ያቀረበልን። አንድ ሰው በትንሹ ከ4 ሚሊዮን 700 ሺህ ብር ጀምሮ የቤት ባለቤት መሆን ይችላል ማለት ነው። በትንሹ አንድ ሰው ምንም ሙሉ ክፍያው መክፈል ባይችል በ542 ሺህ ብር ብቻ የቤት ባለቤት መሆን ይችላል። ይሄንን ነው እንግዲህ ልንገልጽ ልዩ ሆኖ ልናቀርብ የምንችለው ማለት ነው። 542 ሺህ ብር ስቲ ማለት ቅድመ ክፍያው ምን ያህል ፐርሰንት ነው ማለት ነው። መልካም እኛ ሪል ስቴት ላይ እንግዲህ አንድ ደንበኛችን መመዝገብ ቢፈልግ በ8% ቅድመ ክፍያ ብቻ የቤት ባለቤት ይሆናል። ያ ማለት የቤት ቁጥሩንም ሁሉን ነገር ከኛ ጋር አግሪመንት መውሰድ ይችላል። ከዛ አከፋፈሉን ቀስ እያለ ፕሮግረሱን እያየ መክፈል ይችላል። ኔክስት ፔመንቶችን ኔክስት አከፋፈሎችን ማለት ነው። ፌር በሆነ አከፋፈል ነው የምንጠይቀው። ያ ማለት ፕሮግረሱን እያየ ነው አንድ ደንበኛ ሊከፍል የሚችለው። በዚህ ወር አምጣ፣ በዚህ ወር ይሄ ወሩ ደርሷል ምናምን ብለን የምናስገድድበት ሁኔታ አይደለም። ራሱ ደንበኛችን መጥቶ አይቶ የደረሰበትን ፕሮግረስ እያየ ራሱ ደስ እያለው የሚከፍልበት ሁኔታን ያመቻቸ ያመቻቸው ነው። ስለዚህ ፕሮግረስ ቤዝድ ነው ያከፋፈል ሁኔታችሁ ማለት እንችላለን። አዎ ሙሉ በሙሉ ፕሮግረስ ቤዝድ ነው ያከፋፈል ሁኔታችን። ከዚሁ ጋር አያይዤ ያከፋፈል ሂደታችሁ ላይ የተለየ ዲስካውንት አድርጋችኋል ወይ? መልካም እንግዲህ ያው ሞን ሪልስቴት ያዘጋጃቸው ዳጎስ ያሉ ብዙ ዲስካውንቶችን አዘጋጅተናል። በንግድ ሱቆቻችንም ላይ በመኖሪያ አፓርትመንቶቻችንም ላይ ዳጎስ ያሉ ዲስካውንቶችን አዘጋጅተናል። በመኖሪያ ቤቶቻችን ላይ ብናይ በትንሹ ከ30% እስከ 10% የሚደርስ ዳጎስ ያለ ዲስካውንት አዘጋጅተናል። ይሄም በጣም ትልቅ እድል ነው ለደንበኞቻችን ማለት ነው። እንደዚሁም ደግሞ የንግድ ሱቆቻችን ላይ ከ20 ፐርሰንት እስከ 10 ፐርሰንት የሚደርሱ ዳጎስ ያሉ የዲስካውንቶችን አመቻችተናል ማለት ነው። በጣም አሪፍ። ስለዚህ እስከ 30 ፐርሰንት የሚደርሱ ልዩ የሆኑ ቅናሾችን በአጠቃላይ አዘጋጅታቸዋል ማለት ነው። ይህ ማለት በጣም ለጥቂት ቀናት ነው፣ ብዙ አይቆየም። ያው እንደምናየው ነው የከተማውን የሪል ስቴት ዋጋ እንደምናውቀው ስለሆነ በዚህ ዋጋ ይቆያል ማለት አይደለም። በጣም ለጥቂት ጊዜ ነው ለጥቂት ቤቶች ነው እነዚህ ማስታወቂያዎች የምንናገረው ማለት ነው። ውድ ደንበኞቻችን እንግዲህ መጥተው ጠቀሚ በዚህ ዋጋ የቤት ባለቤት ልናደርጋቸው ነው። ያ ማለት በአራት ሚሊዮን 700 ሺ ብር በጣም የትም የለም። በሙሉ ክፍያ በአራት ሚሊዮን 700 ሺ ብር፣ እንደዚሁም ደግሞ በቅድመ ክፍያ በ542 ሺ ብር ብቻ የቤት ባለቤት ይሆኑ እያልና ማለት ነው። በጣም አሪፍ ዜና ነው ያሰማሽ። ሞን ሪል ስቴት ምን ምን አይነት የጋራ መገልገያዎችን አሟልቷል? መልካም እንግዲህ ነዋሚን፣ ከዚህ በፊት ላይገልጸልሽ እንደሞከርኩት ሞን ሪል ስቴት እንዳልኩሽ እጅግ በጣም ሌግዣሪና ውብ አፓርትመንቶችን ነው እየገነባ ያለው። እንደዚህ ሲሆን በጣም ብዙ ነገሮቹ የተሟሉ ናቸው። ያ ማለት ስታንድ ባይ ጀነሬተር አለን፣ ጋርቤጅ ሹተር ይኖረናል። እንደዚሁም ደግሞ የሰራተኛ ሩም በጣም መታሰብ ያለበት ነው። ስቶሮች፣ እንደዚሁም ባልካኒዎች በጣም አሉ ማለት ነው። እንደዚሁም ደግሞ የስፖርት ማዘውተሪያ፣ መዋኛ ገንዳዎች እንደዚሁም ደግሞ የላውንደሪ ሴት አፕ አድርገን ነው የምናዘጋጀው፣ ማለት ነው። እነዚህ ሁሉ ነገሮቹ የተሟሉ ናቸው። እነዚህ ነገሮች ሲሟሉ ነው ሌግዣሪ ሊባል የሚችለው። አዎ፣ እንደዚህም ደግሞ ሊፍትና ሊፍቶችም የተሟሉ ናቸው። ደረጃዎችም አሉ። እነዚህ ሊፍቶች ደግሞ ምንድነው፣ ያው እንደተለመደ ነው። በርግጥ እቃና ሰው አንድ ላይ አይጫንም። የእቃ ለብቻ ነው፣ የሰው ደግሞ ለብቻ ነው። ሊፍቶቹም ደረጃዎቹም ማለት ነው። ይሄ ለየት ያደርገዋል። ደንበኞቻችን እዚህ ነዋሪዎቻችን በጣም ደስተኛ ከፍተኛ ሆነው ደስ እያላቸው የሚኖሩበት እጅግ ቅንጡ የሆኑ አፓርትመንቶች ናቸው እየገነባን ያለ ነው። ስለዚህ ኤሚ ሞን ሪል ስቴት እውነትም ለግዠሪየስ ነው ልንል እንችላለን ማለት ነው። አዎ በሚገባ በሚገባ ሌግዠሪ ነው። በዚህ ዋጋ ለዛውም በጣም ሌግዠሪ የሆነ አፓርትመንቶችን መንደር ነው እየገነባን ያለ ነው። ኮምፓውንድ መሆኑም ከዚህ በፊት ለመግለጽ እንደሞከርኩኝ ብደግሞ ራሱ ደስ ይለኛል። ያ ማለት ኮምፓውንድነቱ ብዙ ጊዜ እየታሰበበት አይደለም፣ ወይም ደግሞ ኖትስ አይደረግም። ኮምፓውንድ መሆኑ በጣም በቃ ሌግዠሪ ያደርገዋል። ከሴኪዩሪቲም አንጻር ኮምፓውንድ መሆኑ አንድ ራሱን የቻለ ጠቀሜታ ያስገኛል። አይደለ? አዎ ሴኩሪቲም አለ። እንደዚህም ደግሞ ቅድም ያልገለጽኩልሽ ነገር ህንፃው ፓርኪንጎች አሉት። ያ ማለት አንድ ሰው የራሱ የሆነ ፓርኪንግ ይኖረዋል። እንደዚህም ደግሞ እዛው ግቢ ውስጥ ራሱ መጠቀም ይችላል ማለት ነው። ጀስት ጋስት ቢኖር እንደዚህም ደግሞ ራሱ ተጨማሪ ሌሎች መኪናዎች ቢኖሩት ኮምፓውንድ መሆኑ እዛ ላይ መጠቀም ይችላል ማለት ነው። እሺ፣ ኤሚ የሞን ሪልስቴት ፕሮግሬስ ምን ላይ ደርሷል አሁን ላይ? መልካም እንግዲህ አሁን እንደነገርኩሽ ቅድም ላይ ለመግለጽ እንደሞከርኩት አምስት ብሎኮች ብቻ ናቸው ሞን ሪልስቴት አሁን ላይ እየጀመራቸው። አሁን ላይ ግን ለሽያጭ አወጣናቸው ሁለት ብሎኮች ብቻ ናቸው። አንደኛው ብሎክ ኦልሞስት ወደ 40% ደርሷል። አንደኛው ደግሞ እንደዚሁ ቁፋሮ ላይ ነው። ያ ማለት ወደ 10% አካባቢ ደርሷል ማለት ነው። አንደኛው ብሎክ ሁለቱ ብሎኮች ብቻ ናቸው ለሽያጭ የወጡት እሺ ኤሚ እንግዲህ የንግድ ሱቆች እንዳሏችሁ ና እነሱም ላይ ጥሩ የሚባል ዜና እንዳላችሁ ሰምቻለሁ። ና እስቲ ስለሷጫዎች መልካም እንግዲህ እዚህ የንግድ ሱቆቻችን ላይ ምንድን ነው ሱፐር ማርኬቶች፣ እንደዚሁም የውበት መጠበቂያ ሱቆች፣ እንደዚሁም ሞሎች በቃ ሌግዣር የሚባሉ ሞሎች ናቸው ያሉት። ና እዛ ላይ አንድ ሰው የቤት ባለቤት ሆኖ ድጋሚ የንግድ ሱቅ ባለቤት መሆን ይችላል። ካልሆነ ደግሞ እዛው እየኖረ የሚፈልገውን አይነት ሾፕ ማድረግ ይችላል ማለት ነው። ምክንያቱም ከ200 በላይ የሚበልጡ የንግድ ሱቆችን ነው ያዘጋጀ ነው። እዛ ላይ ፋርማሲዎች ይኖራሉ። ቅድም እንደነገርኩሽ ሱቆች በቃ ማንኛውም የሆነ ሰው ምንጠቀማቸውን ነገሮች የሚሸጡበት ነው ማለት ነው። እዚህ መቶ የንግድ ሱቆች ላይ ምንም ነገር ማይሸጥ የማይለወጥ ነገር አይኖርም ተብሎ ስለሚታሰብ ምክንያቱም ኮሪደር ያገኘዋል ማለት ነው። ያ ማለት በኮሪደሩ ነው ግሪኔሪያ የራሱን የቻለ የመንገዱ የተፈጥሮ ግሪን ኤሪያ አሁን ላይ እየተሰራ ያለበት መንገድ አለ ማለት ነው። እንደዚሁም ደግሞ ራሱን የቻለ ኮምፓውንድ ስለሆነ ሁሉም ነገሮች እዛ ውስጥ ይገኛሉ ማለት ነው። መሸጥም መግዛትም የሚቻልበት ቆንጆ የሆነ የንግድ ሱቆችን ነው ያዘጋጀ ነው ማለት ነው። በጣም አሪፍ ነው። ኤሚ እንግዲህ ኮምፓውንድ ውስጥ ሱቆች መኖራቸው ለደንበኞች ከአክሴሳቢሊቲ ወይም ከተደራሽነት አንፃር ቅርብ ያደርጋቸዋል። ስለዚህ ጥሩ ነው እያስባለሁ። በሚገባ ቆንጆ ገልጸሸዋል። ሁሉንም ነገር እዛው እናገኛለን ማለት ነው። እዛው እየኖረን እዛው እየገዛን ከዛው እየሸጥን መኖር እንችላለን። የተለየ ፍላጎት ወይም የተለየ ጥቅም ለማግኘት ካልሆነ ከዛው ልንወጣ አንችልም ማለት ነው። ውጡ ውጡም አይልም ደግሞ አየር ጤና ደግሞ መሀል ከተማ እንደመሆኑ መጠን ናው አየር ጤና መሀል ከተማ ነው። ሁሉም ነገር ይኖራል። እዛው እየኖረን እዛው ሾፕ እያደረግን የምንኖርበት ሌክዠሪ የሆነ አኗኗር ስታይል ነው ማለት ነው ሞኖር ስቴት ያቀርብልን በጣም አሪፍ ነው። ኤሚ የሱቆቹም የቤቶቹም ባለቤት መሆን ለሚፈልጉ ደንበኞቻችንና ተመልካቾቻችን የት ያገኛቸዋል? መልካም እንግዲህ፣ በስልክ ቁጥራችን ማግኘት ይችላሉ ማለት ነው። ደውለው ቀጠሮ ማስያዝ ይችላሉ ቢሮም ሳይትም በደንቡ አይተን መገናኘት እንችላለን። ከታች ባለው ስልክ በምናስቀምጥላችሁ ስልክ ማግኘት ይችላሉ ማለት ነው። እንደዚሁም ደግሞ ወደ ቢሯችንም መምጣት ቢፈልጉ ደውለው ቀጠሮ ማስያዝ ይችላሉ። በጣም አሪፍ ነው። የሚ ለነበረን ቆይታ አመሰግናለሁ። እሺ፣ አመሰግናለሁ። ተመልካቾቻችን ከሞን ሪል ስቴት እና ከኤሚ ጋር የነበረኝ ቆይታ ይህንን ይመስል ነበር። እንግዲህ እንደተከታተላችሁት ሞን ሪል ስቴት አስገራሚ የሚባል የቅናሽ ዋጋን ይዞላችሁ መጥቷል። ነገር ግን ይህ ቅናሽ የሚቆየው ለአጭር ጊዜ ስለሆነ ተጠቀሙበት። ሰብስክራይብ ማድረግ እንዳትረሱ። በደና ቆይ